አቡነ ተክለ ሃይማኖት እሳቱ ነደደና፣ የሞተ ለሚጠንቋዮች ምን አደረጉ? አጣጣውቱ እኛ እሳት የማይበላን ሰዎች ነን ብለው እሳቱን አስነደዱና፣ በሉ እንግዲህ የሀገሩ ሰዎች እንጨት እያያዛችሁ ነው ተባለ። ሁሉም እንጨት ይዞ መጣ። ከዚያ እሳቱ ውስጥ ገቡና ጠንቋዎች መስፈን ጀመሩ። ልብ በሉ፣ የመኖርና ያለመኖር ጉዳይ መጥቷል። እሳቱን እነዚያን ሰዎች ካልበላቸው ተክለ ሃይማኖት በሰይፍ ሊገደሉ ነው እነዚያን ሰዎች ደግሞ እሳት ከበላቸው ያው ሞቱ ነው። የተረፉት ጠንቋዮች በሰይፍ ሊገደሉ ነው። ኋላ እሳቱ ግስት ገቡና ተመልከት፣ ሞተ ለሚ እኛንን እንጂ አምላኮች፣ እኛንን እንጂ ጣዖቱ ነው እንጂ ተክለ ሃይማኖት አያሹፍባ ያታል እያሉ እሳቱ ውስጥ መስፈን ጀመሩ። ሲዘፍኑ ከገብረ ዋሂድ የሚባል የአቡነ ተክላ ደቀ መዝሙር ነበር። ራባ ይሄ ነገር አጉል ነው። እነዚህ ሰዎች መስፈን ጀመሩ፣ እሳቱ አልበላቸው ማለቅን አላቸው ተመልከቱ አይ ተአገስ እስከ አመት ላይ ስፋተ እግዚአብሔር የእግዚአብሔርን ክብር እስከምታይ ቆይ ያሉት ሰይጣን የውላችሁ ሰዎቹ ላይ ሁኖ እሳቱ እንዳይበላቸው እያደረገ እሳቱ ውስጥ ያዘፍናቸዋል። ምን አረጉ? አባ ተክለ ሃይማኖት አባታችን በስመ ስሉስ ቅዱስ ተመልከቱ፣ ወበስመ እግዚአብሔር ኢየሱስ ክርስቶስ ዛአነ ሰብክ በስሙ እኔ በስሙ ወንጌል በምሰብክለት በጌታዬ በኢየሱስ ክርስቶስ በአብ ወድ መንፈስ ቅዱስ ስም አንተ ሰይጣን እፈር ብለው በስመ አብ ወወልድ ወመንፈስ ቅዱስ ብለው በረው ከሰዓቱ ሲገቡ ይገቡ። እሳቸው ሲያማጥቡ ይገርማል። ከሰዓቱ ሲያዘፍናቸው የነበረው ሰይጣን ጠሏቸው። ሴት ሀሳቱ ዱብ ዱብ አለ። ጠሏቸው ወዴው ላይ ሰይጣን አያይዞ አያይዞ የጭንቅ ቀን አይገኙም። ጠሏቸው ሄዱ። ብዙ ሰዎች ይውላጁ ነገር ያራግቡ ያራግቡና የመከራ ቀን አይገኙም። ሾልከው የሚጠፉት ከዛው አለ። ተመልከቱ ጠሏቸው። ጠፋ። ሲጠፋ እሳቱ ውስጥ ምን አሉ? እርምት አሉ።